ኦኬ ሶ ዱና ደዝን ስናይ ደፊኒሽን ናቸው እንግዲህ የሁለቱም አንድ አይነት ነው። እሱም ማድረግ ነው፣ አንድን ነገርን ማድረግ ነው የሚያመለክቱም ማለት ነው። እዚህ ጋር ልዩነቱ ዝ አጠቃቀማችን፣ ሶ ሰብጀክቱ ማተር ያደርጋል በጣም እዚህ ጋር ማለት ነው። ኦኬ ሶ እንድሪያስ ቃላብ እንደገና፣ እሞ አዲስ ተማሪ ከኛ ጋር አለ፣ ሊዛ ትባላለች። አንድ ላይ ኤግዛምፕል እየሰራን እናልፋለን ማለት ነው። ኦኬ ሶ ቢፎር ኤኒቲንግ ከምን ጋር ነው ሰብጀክቱ? ዱን ስንጠቀም ሰብጀክቱ ከምን ጋር ነው የሚለውን ላስረዳችሁ ለእናንተ ማለት ነው። ኦኬ ሶ ፈርስት ዋን ዝ አይ፣ ሶ እኔ የሚለው ርስ፣ ዩ አንተ ወይም አንቺ፣ ርስ ዊ እኛ፣ ዘይ ደግሞ እነሱ ማለት ነው። ሶ ዱን የምንጠቀመው ከእነዚህ አራቱ ጋር ብቻ ነው። እነዚህ አራቱን በዘለለ ቁጥር ኦር ሌላ በጠቀመን ቁጥር አሁን ሂ ሺ ኢት መጠቀም ብንፈልግ ሰንስ አይሰጥም ማለት ነው። እስኪ በሁሉም

ተግባርን ነው የሚገልጽ አንድን አክሽን ነው የሚገልጽልን፣ አይደለም ዱ ማይ ሆም ወርክ ኤቭሪ ሲንግል ዴይ ትክክል የሚሆነው ቢኮዝ አይ የሚለውን ሰብጀክት ነው የተጠቀምኩት ማለት ነው። እንድርያስ እስኪ በይ ዩ ደግሞ፣ አንተ አንድ ኤግዛምፕል ስራልኝ፣ ከዛ በተራ በተራ እያለን ዊን ቃላፕ ትሰራልኛለህ፣ ን ደግሞ አዲስ ተማሪያችን ሊዛ ትሰራልናለች ማለት ነው። እዚህ ጋር እንድታውቁ የምፈልገው ኔጋቲቭ ስትራክቸር ሊኖረው ይችላል። ኦኬ ማለትም አሁን ለምሳሌ ኢን ስትራክቸር እንመልከት። እስኪ ሶ ዱ ኦር ደዝ መጀመሪያ ነው፣ ከዛ ሰብጀክቱ አለ፣ ከዛ ቤዝ ቨርጉ አለ፣ አደለ። አሁን ለምሳሌ ልክ እንዳልኩት ማለት ነው አይ ዱ ማይ ሆምወርክ ኤቭሪ ዴይ አት ሲክስ ብያለሁ፣ አደለ። ስትራክቸሩን ተከትሏል። አሁን እዚህ ጋር ኔጌቲቭ ስትራክቸር ማድረግ ስንፈልግ ኖትን እንጨምራለን ማለት ነው። ለምሳሌ አይ ዱ ናት ዱ ማይ ሆምወርክ ኤቭሪ ዴይ አት ሲክስ ብል ኖት የሚለው ኔጌቲቭ ስትራክቸር ይዞ ይመጣል ማለት ነው።

አንሰር ደግሞ ቤዝ ቨርቡን እንዳለ ተጠቅመል ማለት ነው። ቤዝ ቨርቡ እንዳለ ነው የምንጠቀመው ስንል አፖስትሮፍ ኤስ አንጨምርበትም ማለት ነው። አሁን ለምሳሌ ኢፍ ኤንድሪያስ ሰድ ዲ ዩ ዋንት ሚ ቱ አንሰር ቢል ልክ ነው፣ እንደዛ ነው። ሶ ኤስን አናስገባም፣ ቤዝ ቨርቡ የመጀመሪያ ቨርቡ እንዳለ ይሆናል ማለት ነው። ኦኬ አፖስትሮፍ ኤስን በምንም ታምር አናስገባም። ኦኬ ግሬት። ሶ ቃላብ በዊስኪ ኤቭሪቲንግ ዊ ዶ ሃዝ ኮንሲክወንስስ ኦራይት። ሶ ቤሲክሊ ምን እያለ ነው? ፎር ኤቭሪ አክሽን ዜርዝ ሪአክሽን እያለ ነው ማለት ነው። ማንኛውም ነገር ስንሰራ አብሮ የሚመጣ ውጤት አለ። አትስማሙ? እዚ ጋር እን ቃለልበት ምክንያት ዱ የሚለውን ተጠቅሟል። እንደገና ደግሞ ዊን ነው እኛ የሚለውን የተጠቀምከው ማለት ነው። ኤቭሪቲንግ ዊ ዱ ሄስ ኮንስኬንስ። የመጨረሻው ደግሞ ለሊዛ ነው። እሺ፣ ሊዛ ብትሳሳች ችግር የለውም፣ እናረምሻለን፣ እናግዝሻለን። ዱን ተጠቅመሽ ኤግዛምፕል ስጭኝ እስኪ ን ተ ምን ማለት ነው? እነሱ የቻሎትን ያህል ለማገዝ ይሞክራል። ዱ እዚህ ጋር ዘይ የሚለውን ትጠቅማለች። ዘይ ማለት ደግሞ ከአንድ ሰው በላይ መሆኑን ይገልጽልናል ማለት ነው። ሶ እኔ ልሆን እችላለው፣ ቃላብ እንድሪያስ፣ ሊዛ አንድ ላይ ሆነን ሌላ ሰው ለኛ ሪፈር ሲያደርግልን ዜ እያለ ነው ሪፈር የሚያደርገን ማለት ነው። ወይም ደግሞ እኛ እርስ በራሳችን ሪፈር መደራረግ ከፈለገን ደግሞ ዊ ተባብለን ቅድም ቃላብ እንደሰራው ኤግዛምፕል እንሰራ መስጠት እንችላለን ማለት ነው። ኦኬ ሶ ይህንን ካየን አሁን ወደ ምንድን ነው የምናልፈው መሰላችሁ? ወደ ዶዝ ነግሬያቸዋለሁ። ዱና ደዝ ቤሲክሊ አንድ አይነት ትርጉም ያላቸው አጠቃቀማቸው ብቻ የተለያየ ነው። ኦኬ እና አጠቃቀማቸው ይለያል ስላችሁ ደግሞ ሰብጀክቱም ይለያል ማለት ነው። ሶ እዚህ ጋር ደዝን ስናይ ደግሞ ስትራክቸሩ አንድ አይነት ነው ከዱ ጋር እዚ ጋር እንዳልኩላችሁ ዱ ኦር ደዝ ነው የሚለው ኦኬ። ኔጌቲቭ ስትራክቸርም እዚ ጋር መጠቀም ይቻላል። ዘ ኦንሊ ዲፍረንስ እዚ ጋር ኢዝ ሰብጀክቱ ሂ ሺ ና ኢት ነው የሚሆነው። ኦኬ ሶ ሂ ዱ አንልም

እዚህ ጋር ኔጌቲቭ ስትራክቸር ነው የተጠቀምከው። ቃላ ምን አለመሰላችሁ ደን ድ ር ወር አለ ማለትም፣ ዝና ኖትን ኮንትራክት አድርጎ ወርክ ብሎ ተጠቀመ ማለት ነው። እዚህ ጋር ኔጌቲቭ ስትራክቸር ነው የተጠቀመው። ደዝንት ዱ አ ጉድ ጆብ አት ሄር ወርክ እንላለን ማለት ነው። እዚህ ጋ እንደነገርኳችሁ ቃላም ምን እያለ ነው? ስራዋ ላይ አሪፍ ስራ አትሰራም፣ ማሻሻል ያስፈልጋታል እያለ ነው ማለት ነው አይደለ? ዳዝን ተጠቅሟል፣ ሺህን ተጠቅሟል። ሊዛ በኢትስ ለምሳሌ እስኪ ስናሪው ልስጥሽ ላገሽ እንትኑን ኦቨኑን አብሪሊን እና ጠብቂኝ አልኩሽ። ግን ኦቨኑ አይሰራም፣ ኢት ደዘን ወርክ። ናይስ ካፌ ነው የነጠቅሽኝ ባክሽ። ምን እንላለን? ኢትስ ደዘንት ወርክ። እዚህ ጋር ልብ እንድትሉ የምንፈልገው ሂ ሺ ኢት ስንጠቀም ማለት ነው እኔም ጠያቂዋም ተናጋሪዋም ስለምናወራው ነገር ኢንኮም እናውቃለን ማለት ነው። ለምሳሌ አሁን እዚህ ጋር ስለ ኦቨን እንዳወራዎች ታውቂያለሽ። ዛትስ ዋይ ዩ ሴድ ኢት አይደለ። አውት ኦፍ ኖ ዌር ተነስታ ኢት ዶዝን ወርክ ብትለኝ ዋት ዶዝን ወርክ ነው ብላት። ኢንኮምን የሆነ ነገር እያወራን አይደለም። ይሄኛውን ስትጠቀሙ ኦፍኮርስ ልክ ነው። ዶዝን ወርክ ማለት ይሄኛው ዶዝ ኖት ነው ልክ ነው ግን ኮንቴክስቱ በተናጋሪውም በጠያቂው መሀል እንደሚታወቅ ማረጋገጥ አለባችሁ ማለት ነው ኦኬ ሶ ጥያቄ አላችሁ ኦኬ ሶ ጥያቄ ከሌላችሁ የዛሬው ቪዲዮአችን ይህንን ይመስላል እናንተ ጥያቄ ካላችሁ ኮሜንት ሴክሽን ላይ አሳውቅን ሪካፕ ለማድረግ ዛሬ ያየነው ስለ ዱ እና ስለ ዳዝ ነው ማድረግን ዲፍረንሳቸውን አይተናል አንድ አይነት ትርጉም ቢኖራቸውም ሰብጀክቱ እንዴት ነው ስንጠቀም የሚለውን አይተናል በኤግዛምፕል ተንትነናቸዋል እንደገና ደግሞ ኖርማል ስትራክቸሩና ኔጌቲቭ ስትራክቸሩን አይተናል ማለት ነው ያልገባችሁ ነገር ካለ በድጋሚ ኮመንት ሴክሽን ላይ ያሳውቁን በዛሬው ግን ይዘንላቸው የመጣነው ቪዲዮ ይህንን ይመስል ነበረ ቻው